ሰላም፣ ሰላም፣ ሰላም። ክብር ለኢየሱስ ሲሆን፣ በነገራችን ላይ ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ነው ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየሁና፣ ምንድን ነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል በአናቱ ይተካል አልኩ። ይሰማል። ወንጌል በአናቱ ይተከል ከወንጌል ክብል የዮን ማኛ ክብር ይበልጣል አልኩ። ሌሎቹን ለጴንቴ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስላድኑን ቀደ ጸብ ተፈጥሯል። ከሙስሊምንም ነቢዩ መሐመድ አምላክ አይደለም ነቢይ ነው ብለ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታቁ በየትኛው መንገድ ላይ ስሜታቸውን ስለምታቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየ እኔ ትላንትና ወንጌል በአናቱ ይተከልስል። ድፍን ጴንጤ መጥቶ መጭቆ ጀመረ። ስሜት አይላችሁ። እናንተም ንስሓ ይግባ። ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤላ ቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም፣ ገዳይ ነው፣ ጨፍጫፊ ነው ስትሉ ከነበራችሁ ወንጌል በአናቱ ይተካል ሲባል ለምንተን አደርግ ለምንተን አደርግ ለምን ስሜታዊ ሆን? እውነተኛ የክርስቶስ አርበኛ ስሜት የለንም አንጣላም፣ አንሳደብም፣ እንዲህ አናደርግም የምትሉ ከሆነ ወንጌል ባናቱ ይተካል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድሽ? ለምን ተናደድክ? አየ እናንተም ስሜታዊ ናችሁ፣ በምትፈልጉት ነገር ሲመጣባችሁ። ጴንጤም አንድ አይነት ነው፣ ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ እኔ ክብር ያለኝ ሰው አይደለሁም። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን። ጠንቅቄ ማክ ሰው ነኝ። ግን አይ ኖው ሀው ቱ ፕሌይ ዘ ጌም ስሜቱን የማንን ምን እንደሚሆን ጠንቅቄ ማክ። ማንም በኢትዮጵያ ምድር ዳግመኛ ሊፈጠርባት የማይችል ሰው ቢኖር ይሆን ዮን ማኛ ነው። ማንን የሙስሊሙን ስሜት አውቀዋለሁ፣ ነብዩ መሐመድ እንካበት። የኦርቶዶክስን ስሜት አውቀዋለሁ፣ ማርያም እንካበት። የጴንጤን ስሜት አውቀዋለሁ፣ ወንጌል እንካበት። ስሜት አይናችሁ ከስሜት እንድትወጡ ነው የምናገረው። ንሳ የምገባው ለጌታ ለኢየሱስ ለጌታ እንጂ ለሰው አይደለም። በጴንጤ ትምህርት መጽሐፍ ቅዱስ ላይ ስትማሩ ሰባ ጊዜ ወንድም ቢያጠፋ ሰባ ጊዜ ይቅር በለው ነው የሚለው። አንተ እንደማል በደልኩ አደዴ ስለዚህ በዚህ ነገር ላይ እንዴት ልትናደዱ ቻላችሁ? ነው ፈርስት ኦፍ ኦል ምን አናደደ? ዋይ ወይ ይ ሜድ እውነተኛ ክርስትና ካላችሁ ለምን ተናደዳችሁ? ይሁን ወንድሜ፣ በተለይ ቤካ እግዚአብሔር ያክብርህ፣ እግዚአብሔር ይውደድህ። አንተ ትለያለህ። እኔ ቤካ የሚባለውን ልጅ የምወደው በምክንያት ወንጌል የገባው ካልከኝ ቤካ ቤካ ክርስቲያን ነው ቅዱሴ ዜዶ ክርስቲያን ናችሁ ከልባችሁ የሆንዬ እንደዚህ የሚባል ነገር አየው ስጋ ድክሞት ነው ስድቡ በዝቶበት ነው እንዴ እኔ ምል ቄስ ቆለጥ ቆለጦ ተብሎ ስም የተሰጠው ታውቃላችሁ ቄስ ቆለጦ ዲያቆን ቆለጦ ተብሎ ስም የተሰጠው ታውቃላችሁ ኡስታዝ ቆለጦ የሚል ስም ሰጥታችሁ ታውቃላችሁ እንዲሁም ሼክ ቆለጦ የሚባል ታውቃላችሁ የኦርቶዶክስ ልጆች ስም የሰጡኝ እኮ ቤታዬው የምትባል በሰርጀሪ ያበደች ፓስተር ቆለጦ ብሎ ኦርቶዶክስ ልጆች ፓስተር ቆለ እኔ ወንጌላዊ እኔ ፓስተር ነኝ ብዬ አልተናገርኩም። አልተናገርኩ ኦርቶዶክስ የምትፈቅደው ስድብን ያንን ነው እኮ ፓስተር ቆለጦ ብሎ ፓስተርን አናንቆ እንደ ቄስ ሳይታይ፣ እንደ ውስታዝ እንደ ሼክ ሳይታይ፣ እንደ ዲያቆን ሳይታይ ፓስተርን ቆለጥ ብሎ መናገር በኦርቶዶክስ ይቻላል። ማንም ማቀርሸት ይችላል ጴንጤ ላይ ማንም መፀዳዳት ይችላል። ጴንጤ ጉልበት ያለው ጴንጤ ላይ ብቻ ነው። የጴንጤ ጉልበት ጴንጤ ላይ ብቻ ነው። ሌላው ላይ ጉልበት የለው። ተግባባን። የዮኒ ማኛ ስምንት ወር ሙሉ ሲሰደብ፣ ስምንት ወር ሙሉ ፓስተር ቆለጦ ሲባል እኮ ኧረ እንደዚህ አይባልም ለምን አላችሁ ብሎ አልጠየቅም። ዜርስ ኖባዲ አስኪንግ። የዮኒ ማኛ ስድቡን ይጠጣል። እናንተ ጌታ እናመልካለን ትላላችሁ ወንጌል ላይ ሲደጋገፍ አብሮ ሲሆን በስጋ ስወድቅ እንኳን ወንድሜ ብለውም ይመጣ መምጣት አለበት። ኢኒሻም ተባረክ። ዛሬ ገብተ እኔ ፔጅ ገብቼ ሳብራራለ፣ ይቅርታ ጠይቀኛል። የስ ወንድሜ ለወድቅ እችላለሁ። ነገር እኔ ፓስተር አይደለሁ። እኔ የወንጌል ተማሪ ነኝ። ሺህ ጊዜም ማጠፋ ነኝ። ግን አንድ ነገር የምመሰክረው ጴንጤ እየተረገጠ አይኖርም። ያ ዘመን አክትመዋል። ኦርቶዶክስም ሆንክ ሙስሊምም ሆንክ እንደፈለግህ ብትናገር በተናገርከው ልክ አስቀምጠሃል። እኔ ፓስተር አይደለም። ልልቲን ቆርቲ እኮ ጴንጤ ናት። እዮዳ ረዳ ጴንጤ ነው። ይናገራል እንደፈለገ። እነሱ ምንም ብላችሁ አታቁም። ይህ አስድንሳይ ነትንባረው ዮኒ ማኛ ሲሆን ግን ዋይ ከኔ በፊት ጌታን የሚያውቁ ከኔ በፊት የተጠመቁ ከኔ ከኔ በሚበልጥ ሁኔታ ወንጌልን የሚያውቁ ሰዎች ናቸው እነ ዮዳብ እነ ሌልቲን ቁርቴ ከዮዳብ ጋር ሰላም ፈትቻለሁ ግን ብላችሁ ታውቃላችሁ ስለምትወዱኝ አይደለም የኔን መውደቅ የምትፈልጉ ሰዎች አላችሁ የኔን ግን መዳን የሚፈልጉ እነ ቤካ እነ ቅዱስ እነ ዜዶ ወንድሞቼ መነንንም መሴጅሽን አይቻለሁ እናት ተባረኪ ክርስትና ማለት ያ ነው ወንድሜ ምን ሆንክብኝ ወንድሜ ምን ተፈጠረ ተብሎ ይጠየቃል። እና ቤላ ቡና ግን እርግጠኛው ነኝ፣ እናገራለሁ። ቪዲዮ ይሰራሉ ብዬ አስባለሁ። ይሰድቡኛል ብዬ አስባለሁ። ብዙ ነገር ይሉኛል ብዬ አስባለሁ። ለምን እቺን ስህተት ነው የሚጠብቁት? ስምንት ወር ከሰራሁት የቅድስና ስራ አንድ ቃል ምን ያደርጋል? ለሌሎች ምቾት፣ ለሚፈልጉ በኔ መግነን ለሚፈልጉ ሰዎች እቺን ወደ ከዚህ ክርስትና እንደዚህ አይደለም። ክርስትናን አላወቃችሁትም። ገና እንደ አዲስ ዮን ማኛ እየተማረ ያስተምራችኋል። ገና እንደ አዲስ ገና እንደ አዲስ ያስተምራችኋል። እኔ ክብር ኢየሱስ ነው። በኢየሱስ ክብር ያለው በሰው ተዋርጅ ያለው በኢየሱስ ግን ከብር ያለው በሰው ፓስተር ቆለጦ ነኝ፣ በኢየሱስ የጌታ ልጅ ነኝ። ክብር ለኢየሱስ ይሁን ለኢየሱስ ንሳ አገባለሁ። እዛው ላይ የሚገርማችሁ መጨረሻ ላይ ወንጌል ሰብኬ እንኳን ነው የወጣሁት። እዛው ላይ የሙስሊም ልጆች የኦርቶዶክስ ልጆች እያመጣ ወንጌል ሰብኬ በዛ ሰዓት እንኳን ወጥቻለሁ። ቆርጠው ግን ያወጣት ወንጌል በአናቱ ይተካል፣ የኔ ክብር ይበልጣል የሚለው ግን እንወጧል። እንድታወጡትም ፈልጋለሁ። አግኑት፣ ብዙ ቦታ አድርሱት። ሃይማኖትን ይቀይራል፣ ሃይማኖት በአናቱ ይተካል ነግራለሁ። እኔ ሃይማኖት የለኝም እምነት እንጂ ሃይማኖት የለኝም። እኔ ያለኝ ክርስቶስ ኢየሱስ መስቀሉ ላይ ያለው አባቴ እንጂ እኔ ሃይማኖት የለኝም ሌሎቻችሁ ግን ማንም ቢደክም ወንድምህ አንሳው ማንም ቢደክም እህቴ ብትደክም በክርስትና ያለሽ አነሳሻለሁ ስሜትሽን እረዳዋለሁ ከምን አንጻር ነው የተናገርሽው በሚለው ስህተት ነው አብሶሉትሊ ስህተት ነው በጌታ ፊት ንስሐ እገባለሁ ተባረኩልኝ መልካም ቀን